ጉድ ጉድ ነው። አፍ ሲከፈት ጭንቅላት ይታያል። ዛሬም ሌላ ጉድ፣ ሌላ ታሪክ፣ ሌላ ርዕስ፣ ሌላ ሀሳብ እንግዲህ ሄኖክ የሚባለው ምን ማን ምን በምን በልኩ በምን አይነት ነገር አይዞ እንዳለው አይታወቅም። ዛሬም እንግዲህ ደረቱን ነፍቶ አሰባብጦ ምናምን ወገን ይዞ እየተከራከረ ነው የሚገኘው ቤኪም እጅግ በጣም የሚያስጠላ ንግግር ሲናገረው ስለነበረ ቤኪ ራሱ ኮስተር ብሎ በጣም ከባድ ነገር ነው ሲናገረው የነበረውና፣ ዛሬም እንግዲህ ብሩክ ያጠፋው ነገር የለም፣ ለሀይሚ ምንም ነገር የማስረዳት ግዴታ የለበትም ሲል እንግዲህ ወግኖ ሽንጡን ገትሮ እየተከራከረ ይገኛል ማለት ነው። ያ ከልብ ያ ያ ህማር ያ ህማር ያ ከልብ እንደው ምን አይነት ዱዝ እኔማ አልሳደብም። ምን አይነት ሰው ነው? ምን አይነት ጭንቅላት ነው? ያለ በቃ አስተሳሰብ እስከዚህ ነው፣ እስከዚች ድረስ ናት። በቃ እንድች ብቻ የእውነት ለመናገር ትክክል ነው የምትሉ ሰዎች አላችሁ። እኔ ደስ የሚለው ነገር ሀይሚና ብሩክ አይለያዩ። ምድረ አሽቃፋጭ ማለት ነው። አሽቃብጣችሁ አለቅልቃችሁ አለቅልቃችሁ ትቀራላችሁ። ግን እኔ ዋናው ሀሳቤ ምንድን ነው እንዲለያዩ ሳይሆን ሀይሚን በምንም ተአምር እንዲከፋት አልፈልግም። ኢቭን በፕራንክ እንኳን ማለት ነው። ብሩክን ካስታወሳችሁ ከዚህ በፊትም በፕራንክ እንኳን ቅርታ የሆነ ፕራንክ እንኳን ሊያረጋት ሲል ማለት ነው። በጣም ፈርቶ ሰግቶ እንድትጨነቅብኝ አልፈልግም፣ እንድታዝንብኝ አልፈልግም፣ ከፍቷት ማየት አልፈልግም ብሎ በጣም ተጠንቅቆላት በጣም ተጨንቆላት ነበረ። ፕራንክ እንኳን ሊያረጋት የነበረ ሲያረጋት የነበረ ሁላችን እንደምናውቀውና እኔም ሀይሚ እንደዛ እንድትሆን በቃ ብሩክ እንደዛ ፈርቶ እንዲይዛት እንዲጨነቅላት እንዲያስብላት በቃ ለሴት ልጅ የሚገባትን ክብር እንዲሰጥ በቃላቶቹ አሁን ለሴት ልጅ ምን ያህል ክብር እንዳለው እናቱን ምን ያህል እንደሚወዳት ይናገራል አይደል ስለዚህ ያ ነገር ወርዶ እውነት ላይ ወርዶ መሬት ላይ ወርዶ ሀይሚ ላይ በተግባር ማየት ፈልጋለሁ በአጭሩ ማለት ነው ምክንያቱም ያ ነገር የሚገባት ልጅ ስለሆነች ማለት ነው ምንም የሚጎልባት ሴት አይደለችም ስለዚህ ብሩክ አንደኛ ንግግርን አሳምር አራት ነጥብ ሁለተኛ ነገር ደግሞ ለሴት ልጅ ክብር አለኝ ብልሃል አይደለ ሴት ልጅ ቁማ እያወራች በቆመች ቁማ ባለችበት ሰዓት ጥለ መሄድ ነው ? ይሄ ነው ለሴት ልጅ ክብር ይሄ ነው ለሴት ልጅ ያለ ቦታ ይሄ ነው ለሴት ልጅ በቃ በጣም ተንገብግበ ሴት ልጅ በጣም እንደምትወድ በክፉ ቃል እንኳን አንተ ብታለቅስ ይሻልሃል እንጂ ሴት ልጅ እንድታለቅስ አልፈልግም ያልከው ያ ሁሉ ታሪክ ለዚህ ነው። ትናንት አድርጎት ሄደው ነገር ትክክል ነው። ቆይ ስለሱ መጣበታለሁ። ግን ሄኖክ ሲጀመር አንተን ማን ነው ሀሳብ አስተያየት ሰጪ ያደረገ? አንድ ሁለተኛ ነገር ደግሞ አንተ የእውነት የእውነት ሰው ብትሆን የእውነት ለሀይሚም ለብሩክም አስባለው ምትል አይነት ሰው ብትሆን መለየታቸውን የማትደግፍ የማታበረታታ ቢሆን ኖሮ በምንም ተአምር ሳይድ ይዘ በዚህ ልክ ሀይሚን ኢግኖር አታረጋትም ነበር። ብሩክም ልክ ያደረገው ነገር ትክክል እንደሆነ ልክ እንዲገፋበት እንዲቀጥል እንዲበረታበት አታደርግም ነበረ። እና ውሸታ ማስመሳይ መሆንን ያወኩትኝ እኛ በአድነን ልንገራችሁ፣ የእውነቴን እምላችሁ እስከ ጥግ ድረስ ብንወዳትም ሀይሚን ስታጠፋም ብንቆጣ ብሩክን ቢ ብንቆጣውም ለምን እንዳደረክባት ሀይሚ ላይ ለምን እንደዚህ ሆነ እንደዛ ሆነ ብለን ብናስብም፣ እግዚአብሔር ምስክሬን ከልቤኔ ማለት ነው መድሃኔዓለምን ብዬ የምነግራችሁ ነገር ሀይሚና ብሩክ እንዲለያዩ አልፈልግም። እኔ ግን እንደ ሀሳብ ብሩክ ሲያጠፋ እርግጥ አድርጌ እናገራለሁ። ለምን ዝምላለሁ ለምን ሀይሜ ትጨቆናለች ለምን ሴት ስለሆነች ለምን ዝቅ ትደረጋለች ከሱ በላይ ከፍ ማለት ትችላለች እኮ ከሱ በላይ ብዙ ነገሮችን ማድረግ ትችላለች ምንም የሚጎላት የሚያንሳት ልጅ ስላልሆነች ማለት ግን እሱ እንደ ጎደላት እንዳነሳች አድርጎ ያልሆነ ነገር አክስ እንዲያሳያት አልፈልግም ምክንያቱም ሁሉም ሰው ለፍቅር ዝቅ ማለት ነው ያለበት እንጂ እንዲንጣጥ ፍንጥር ፍንጥር ማለት ለማንም ስለማይጠቅም ማለት ነው ብሩክ ደግሞ አስረግጭ የምነግረው ነገር ማለት ነው ተረጋጋ ከረጋ ወተት ቂቤ ይወጣዋል የእውነት ምድር አትቆጪ ቀስፍ እየረግጣ ለው ነገ ካንቺ በታች መሆኔ አውቃለሁ የሚባል ነገር አለ። ና ሰው እንደ ሰውነቱ በሰውነቱ ነው ልታከብረው የሚገባው። ሄኖክ ምንድን ነው ይዞ የመጣው ነገር ያለፈ ታሪኩ ነው። ፋይሉ ይውጣ ይውጣ ይውጣ ሲል ነበረ። ሲጀመር አንተ በምን እርግጠኛ ሆንክ ያ ፋይል ያለፈ ታሪክ መሆኑን አለመሆኑን እኮ ኢቭን ሀይሚን ለሀይሚ እኮ ለማስረዳት እንኳን ማለት ነው ጊዜ ያልነበረውም ብሩክ፣ ይህን ያለፈ ታሪክም ቢሆን እኮ ማለት ነው አንድ ሴት ልጅ የምትወደውን ሰው የምታፈቅረውን ሰው ከሌላ ሰው ጋር የሆነ ፎቶ አየችበት እንበል፣ የሆነ ቪዲዮ አየችበት እንበል። እች ልጅ አትናደድም? ስለምታፈቅረው እኮ ነው እንጂ እንደ ሌላው ሰው ከሌላ ሰው ጋር ደራርባ የምትይዝ ብትሆን ኑሮ እሱ ጋር ሆና ሌላ ወንድ ምታይ ብትሆን ኑሮ ግድ አይሰጣትም ነበር። ለምን አብሮ አንሶላ ሲጋፈፍ አታየውም፣ ምንም አይመስላትም። ምክንያቱም ፍቅሯ የውሸት እስከሆነ ስለሚሆን ማለት ነው። ግን እሷ ፍቅሯ የእውነት ሆነ፣ ወደደችው፣ አፈቀረችው፣ ቦታ ሰጠችው እና ውሸት ሲዋሻ ታየች። ኢቨን እንዲያስረዳት እድል ሰጠችው። እሱ ለማስረዳትም ፍላጎትም ፈቃድም አልነበረውም። ጭራሽ መቶ ፐርሰንት እርግጠኛ እንዳላደረገው ነበር ሲናገር የነበረው። ሶ ይሄ ነገር ያለፈ ታሪክ ይሁን አይሁን፣ ብሩክ ምንም የተናገረው ነገር እስከሌለ ድረስ ምንም የምናውቀው ታሪክ የለም። ግን የምናቀው ነገር አለ። በውስጥ በውስጥ የምናቀው ነገር አለ። ተከርኖ ይብሳል። ሁሉንም ዝም ዝም ዝም ዝም ብለን እያለፍን ነው። ብዙ አየን፣ ብዙ ሰማን። ግን ሄኖክ ሲጀመር ያንተን አስተያየት እዚህ ጋር ማን ጠየቀ? ምንድነው እንደዚህ የምትፈናጠረው? ማን ነው አይዞ ያለ ሲጀመር ማለት ነው። በጣም መጥፎ ሰውነ የእውነት አንዳንዴ በግልጽ የሚመጡ መጥፎ ነን ብለው የእውነት መጥፎ ልባቸውን መጥፎ ነገራቸውን የሚያሳዩአቸውን ሰዎች በደንብ ወዶዳቸው አቅርቧቸው የምር የሚጎዳቸው ማለት ነው የናንተን ክፉና ደግ የሚያውቁ የእናንተን ሚስጥር የሚያውቁ የእናንተን ድብቅ ነገር በቃ እንደ ጓደኛ ሆኖ ተለሳል ሰው ገብተው ውስጥ ውስጡን እባብ የሆኑ ውስጥ ውስጡን የሚሄዱ ሰዎች ናቸው። ልክ እንደ ሄርሜላ እሩታን እንዴት ህይወቷን ምድርን ሲኦል እንዳደረገችባት አይታችኋል። ስንት አንድ ሺህ ጊዜ አጥፍታ አንድ ሺህ ጊዜ አብርሽ ይቅርታ ጠይቆ አንድ ሺህ ጊዜ ተጎድታ ተበድላ የቆየች የተጨቆነች ልጅ ናት። እና አሁንም ሄኖክ ማለት ነው በጣም አስመሳይ ሰው ነው። የእኛስ በአድ በአዱነን ነው። የሩቅ ሰው ሁነን ነው በሩቅ ያለን ሰዎች ሁነን ነው። ብሩክ ቢያጠፋም ብሩክን የምንቆጣው ምን ሰድበው የእውነት ከልባችን ባይሆንም ማለት ነው እንቆጣዋለን። ወደ ራሱ እንዲመለስ ነዋ። አንድ ሰው ሲያጠፋ የቾ እንዴት መስመር እንዲስት አይዞበርታ፣ ጎበዝ፣ ብሩኬ ቡቡዬ ምናምን ብዬ ላሽቃብጥ ነው አልችልማ። ደግሞ በዛ ላይ ወንድሁ ነው አልችልም። አይታችኋላ። ለቆረጥ ጭቅና አድርጎ ነው አይገባሽም አይመለከትሽም ብሎ እርግጥ አድርጎ ጥሏት ሄደ። አያችሁ፣ እኔ እንዲህ ለምትረገጥ ሴት፣ እንዲህ ዝቅ ለምትል ሴት ነው የምጨነቀው። ገባችሁ? ክብሯ ዝቅ እንዳይል ከፍ ማለት እንደምችል ከወንድ በላይ እንደሆነች ስለማቅ ነው። ሌላ ምንም ታሪክ ኑሮብኝ አይደለም። ሌላ ምንም ካብሩከ ያለኝ ችግር የለም። ግን ልነግራችሁ የምችለው ነገር ምንድነው? ማያስረዳት ቀስ ብሎ ሲጀምር፣ ሄኖክ ለምንድ ነው ሳይድ ያስከው ለምን ለብሩክ፣ ብሩክ ብሩክ ብሩክ ትላለ፣ ሀይሚን ኢግኖር ለማድረግ አይሚን ለመጨቆን አይሚን ለመጣል፣ አረ ተው። የውጩ ሰውም የቅርቡ ሰውም ምንድን ነው እቺን ልጅ? አረ ተዋት፣ ተፋቷት፣ እግዚአብሔርን። ከእናንተ እኮ በእድሜ ማለት ነው በጣም ታንሳለች። እቺ እንቁ የሆነች የሆነ ጽጌረዳ አበባ እምቡጥ አበባ የሆነች ልጅ ማለት ምን ታደርጋችሁ? የእሷን ስም ካልጠራችሁ የእሷን ፎቶ ካልለጠፈ አሰራም እንዴ? ተዋት በቃ ሲጀመር እውነቱን ፈጣሪ ነው የሚያውቀው። እንደ አንተ ማለት ነው የሆነ የተከፈለ ነገር ኑሮ ነው እንዲ ማታሽ ቃብጥ ለሀይሚ ደስታ፣ ለብሩክ ደስታ። ሲጀመር ታውቃለህ፣ እነ ፍጼ ማለት ነው ሀይሚን ወግ ነው ቢናገሩ ብሩክ እንደሚከፋው፣ ብሩክን ራሱ ወግ ነው ቢናገሩ፣ የእውነት ብሩክን ወግ ነው ቢናገሩ ማለት ነው ብሩክ እንደሚከፋው። ምክንያቱም ሀይሚን ምን ያህል እንደሚወዳት ምን ያህል ቦታ እንዳለው ለሀይሚ ስለሚያውቁ አያደርጉትም። ሀይሚ ለብቻም መጥንትን ማለት አይፈልጉም። ለምን? ሀይሚ ብሩክን ስለምትወደው ስለምታከብረው እሱን ክፉ ነገር ሲናገሩባት አትወድማ። ይህንን አይተው ተገንዝበው ለሁለቱም ሰላም ለሁለቱ ሲጀመር ሽምግልና የተላከ ሰው የለም አይደል እንዴ? እኛ በቪዲዮ በሚለቀቀው ነው ሀሳብ አስቴት እየሰጠን የምንገኝ። ምክንያቱም አለንላቸዋ ሁሌ የምንከታተላቸው። እንደ አንተ ፍጼ ማለት ነው አንድ ቀን እንኳን እንደው ይቅርታ ፍጼ ያልኩኝ ሄኖክ አንድ ቀን እንኳን የእነሱን ቪዲዮ ከፍታ ይታ ቃል አታውቅም። እኛንን እኮ የምናየላቸው እኛንን እኮ ከነሱ ጋር ያለ ነው። ልክ ከቤተሰብ በላይ ሲጣፉ የምንጨንቅ የሚያስጨንቀን፣ በጣም ሲታመሙ የምንጨነቅ፣ እንቅፋት እንኳን እንዳይነካቸው ሁሌ የምንጸልይላቸው እኛንን አይደል እንዴ እኛ ሀሳብ አስተይ ሰጠን በቪዲዮ መሰረት። ያ ነገር እውነት ይሆን አይሆን ፈጣሪ ነው የሚያውቀው። ከካሜራ ጀርባ እኮ ምናልባትም ፔስ ሊሆኑ ይችላሉ እነዚህ ልጆች። እንዴት አንተ በዚህ ልክ ገብተህ ታሽቀብጣለህ? ለነገሩ ዱባይም ሲል አንተ ሻንጣውን አስይዘህ የሸኘው በጣም ምቀኛ ሰው ነው። በእውነት የሆነ ለነገሩ የነ ቤዛንም ህይወት የነ ኤፍሬምንም ህይወት እንዴት ብሎ አበታቱን አበጣብጦ እንደመጣ ይታችኋል። አሁን ደግሞ በነ ሀይሚ ሊሞክር ነው። አረተው ግን የእውነት እስኪ ቀስ ብለህ ደግ ቀስ ብለህ ብሰል እስኪ ጥሬ እንደሆንክ ነገና እና የሆነ የምታወራው አማርኛ ራሱ አንተ ሲጀመር በሰው ልጅ እርግጠኛ ልትሆን አትችልም። የቱንም ያህል እንኳን ጓደኛ ቢሆን እንኳን ማለት ነው። ይሄ ልጅ ተሳስቶ የሆነ ነገር አድርጎ ሊሆን ይችላል ወይ ደግሞ ሀይም ያልገባት ነገር አለ። እንዲያስረዳት ቀስ ብሎ በስርዓት ያን ነገር አደረገውም አላደረገውም፣ ያደረገው ነገር አለ፣ ያላደረገው ነገር አለ። እሱን ያው ሲነጋገሩ ነው የሚያውቁት። ተነጋግረው ችግራቸውን መፍታት ይችላሉ ይላል። ከዛ ደግሞ ምን ይላል ደግሞ? ብሩክ ለሀይም የማስረዳት ግዴታ የለበትም። ያለፈ ህይወት እኮ ያለፈ ህይወት ነው። የሁሉም እኮ ያለፈ ታሪክ አለው። ግን እኛ እኮ እያለን ያለ ነው። ሀይም ያልገባት ማወቅ ፈለገቻ። ፎቶ ተላከላት፣ ቪዲዮ ተላከላት፣ ብዙ መረጃዎች የድምፅ ተላኩላት ያች ሴት፣ በእርግጥ ብሩክ ልትጎዳ የመጣች ሴት ልትሆን ትችላለች። ከበፊቱም አልፈልግም ብላ ጥላው የሄደችው ሴት አሁን ላይ ገንዘብ ሲያገኝ ስኬታማ ሲሆን ህይወት ሲኖረው፣ አንዳንድ ሰዎች ታውቃላችሁ ምንም አያርፉም? ከመምጣት ወደ ኋላ ይሉ ሜቢ እንደዛ ሊሆን ይችላል። ታዲያ ያንን ነገር ሀይምን ምን የሚወዳት ከሆነ አምስት ደቂቃ ወስዱ ለማስረዳት። ምን ይዞት ነው ወይስ ደግሞ ምንስ በዚህ ልክ ሊያኮራራው ወይም ደግሞ እንደዚህ አላስረዳም ያዙኝ ልቀቁኝ ሊልስቻለኝ እና ሄኖክ ደግሞ ይህንስ እንዴት ነው የምትደግፈው? ያልገባኝ ነገር እንደ ወረፍ በናት የማይሆን ነገር አታድርግ። የእውነት ያስጠላል። በቃ አትወግን፣ ቢያንስ አንተ የእውነት ስትሬት ፈራጅሞ። እኛ ብዙ ነገሮችን ልናወራ እንችላለን፣ ከኔ ጀምሮ ብዙ ነገር ሊባል ይችላል። ግን እኔ ያልጠላቸው መቶ ፐርሰንት የምነግራችሁ ነገር አሁን አሁን ላይ ሄኖክ ግን በጣም እንደሚጠላቸው በጣም የእነሱ መለየት የሚፈልግ አይነት ሰው ነው። ለማንኛውም ቡቡዬና ቅመሟ ንግስቷ ውዋ አበባዋ ጽጌ ሬዳዋ መቼም አይለያዩ። ይህንን አንድ ማይካድ አቅ ነው አስረግጬ ነው ምነግረ ጀለሴ። አረ ዲ ስንት አይነሳዋለሁ በፈጣሪ እስኪ ረፍ፣ በቃ አታውራ። በቃ ሀይሚ ሀይሚ አትበላ፣ አይጠበቅብም። ምንም ሀሳብ ምስጠኛ ላይ የለም፣ ሽምግልና የላከም ሰው የለም። አፈን ዘግተ አርፈ ቁጭ ከቻል ካስታርቃቸው፣ ሲጀምር ግን አንተ ከገባ የባሰ ነገሩ ይሰፋል እንጂ የሚጠብ ነገር የለም። ስለዚህ ስታፕ ታኪንግ ስታፕ ታኪንግ አታውራ።